በስመ አብ ወወልድ ወንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወንፈስ ቅዱስ አሐዱ አምላክ አሜ ክርስቶስ ተንሥአ እሙታን በአብይ በአበይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንዴት ናችሁ የኢትዮዌ ተከታታይ ቤተሰቦቼ? እግዚአብሔር ይመስገን እኔ ደህና ነኝ። በስላሴ ስማምኜ አንድ ሁለት ዝማሪዎችን እንዘምራለሁ። ወምድርኒ ትገብር ፋሲካ ወምድርኒ ትገብር ፋሲካ ተሐጺባ በደመ ክርስቶስ ተሐጺባ በደመ ክርስቶስ ተሐጺባ

በደመ ክርስቶስ ምድር ጸዳች ሐሴት አረገች ምድር ጸዳች ሐሴት አረገች በክርስቶስ ደ በእውነት ታጠበች በክርስቶስ ደ በእውነት ታጠበች ተንሳይ ከ ለለአመነ

ለምናምለኛ ትንሣኤህን ለምናምለኛ፣ በርሃን ላክልን ወደኛ። በርሃን ላክልን ወደኛ። በርሃን ላክልን ወደኛ። በርሃን ላክልን ወደኛ ሰዎ ሲበለን በአምላካችን፣ ከኃጢአት ባርነት ነፃ ላወጣን ተነሱና መስግን። ወለታው ብዙ ነው። ምን ይከፈለዋል? ተመስገን ብቻ ነው። ሰዎች ደስ ይበለን በአምላካችን ኃጢአት ባርነት ነፃ ላወጣን፣ ተነሱና መስግን። ውለታው ብዙ ነው፣ ማን ከፈለዋል? ተመስገን ብቻ ነው። በኃጢአት በሽታ ወደ ጌታ አለሆኝ መዳኒት ክርስቶስ ከወድቀት ያነሳኝ። ስጦታው ብዙ ነው ለእኔ የሰጠኝ፣ ተመስገን ብቻ ነው። አምላክ ላንተ ያለ ሰዎች ደስ ይበለን በአምላካችን ከኃጢአት ባርነት ነፃ ወጣን። ተነሱና መስገን ውለታው ብዙ ነው። ማን ከፈለዋል? ተመስገን ብቻ ነው። እንደ በርጣሚዎስ እውር ነበርኩኝ፣ እዛሬ ግን በአምላኬ ድነት አገኘሁኝ። ሕጉ ለመንገዴ ብርሃን ሆኖኛል፤ የእርሱ ስለ ሆንኩኝ ሰላምን ሰጥቶኛል። ሰዎች ደስ ይበለን በሀ ከኃጢአት ባርነት ነፃ ወጣን። ተነሱና መስገን ወለታው ብዙ ነው። ምን ከፈለዋል? ተመስገን ብቻ ነው። በድንቅ አጠራረ በፍቅር የጠራኸኝ ካጋንንት ስራት ነፃ ያወጣኸኝ፣ አልፋና ኦሜጋ ዘላለም የምትኖር ኤልሻዳ የሆንከው አማኑኤል ተመስገን። ሰዎች ደስ ይበለን በአምላካችን፣ ከኃጢአት ባርነት ነፃ ላወጣን ተነሱና መስግን

የዳ ደብዳቤን ጌታ ይቀደደው። የማዳኑን ስራ ባይኔ አይቻለው። ቸርነቷ ያልቀም ድንቅ የሆነ ጌታ ስሙንና መስግንን ዘምር በልልታ ለሰዎች ደስ ይበለን በአምላካችን ከኃጢአት ባርነት ነፃ ላወጣን፣ ተነሱ ና መስግን። ወለታው ብዙ ነው፣ ምን ይከፈለዋል? ተመስገን ብቻ ነው። ሰዎች ደስ ይበለን በአምላካችን። ከኃጢአት ባርነት ነፃ ላወጣን ተነሱን ላመስገን፣ ወለታው ብዙ ነው። እኔ ከፈለዋ ለተመስገን ብቻ ነው። ምክንያት ስላለ ነው የምዘምርልሽ ምክንያት ስላለኝ ነው ቀኔ የምገኝልሽ አሁንም ሚብዛን ላይ ፍቅርሽ አሁንም ሚብዛን ላይ ፍቅርሽ ከዚህ በላይ እንዳመሰግንሽ ምክንያት ስላለይ ነው የምዘምርልሽ ምክንያት ስላለይ ነው ቀን የምቀኝልሽ አሁንም አሁንም ይብዛልኝ ፍቅርሽ ከዚህ በላይ እንዳመሰግነሽ አውቃለሁ ከደጅሽ ምን እንዳገኘሁኝ፣ አስታወስዋለሁ ሸክሜን እንደጣልኩኝ። የለመንኩሽ ሁሉ መቼ ከንቱ ቀረ፣ ሰይጣን ተመለሰ እንዳገረገረ። ጸላት ቢከፋውም ያንቺ በመጎሜ አደገድጋለው ደግሜ ደግሜ። ጸላት ቢከፋውም ላንቺ በመጎሜ አደገድጋለው ደግሜ ደግሜ ምክንያት ስላለነው የምዘምርልሽ፣ ምክንያት ስላለነው ቀን የምገኝልሽ። አሁን ይብዛለ ፍቅርሽ አሁን ይብዛለ ፍቅርሽ ከዚህ በላይ እንዳመሰግንሽ፣ ለቤ አልፋልባች በእናት ያማላጅ እንቅፋት ሾሁ አይበቅልም በደጅ። በሚጣፍ ዜማ በይፍሬም ውዳሴ ሳሸበሽብልሽ ትረካለሽ ነብሴ። ጠላት ቢከፋውም ላንቺ በመቆሜ አደገድጋለው ደግሜ ደግሜ ጠላት ቢከፋውም ላንቺ በመጎሜ አደግድጋለው። ደግሜ ደግሜ ምክንያት ስላለነው የምዘምርልሽ፣ ምክንያት ስላለነው ቀን የምገኝልሽ አሁን ሚብዛል ፍቅርሽ አሁን ሚብዛል ፍቅርሽ፣ ከዚህ በላይ እንዳመሰግንሽ ወለታ ያለበት የማይከፈል ሲመሽም ሲንገብ ያመሰግናል። ማርያም ማርያም ይላል ብድና ሰማዩ

ምክንያት ስላለነው የምዘምርልሽ ምክንያት ስላለነው ቅን የምቀኝልሽ አሁንም ይብዛለሽ ፍክርሽ አሁንም ይብዛለሽ ፍክርሽ ከዚህ በላይ እንዳመሰግንሽ ምክንያት ስላለነው የምዘምርል ምክንያት ስላለ ነው ቅን የምቀኝንሽ አሁንም ይብዛለይ ፍቅርሽ አሁንም ይብዛለይ ፍቅርሽ ከዚህ በላይ እንዳመሰግንሽ። አሜን ዝማሪያችንን ይቀበልልን።